በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ ታላቅ የክብረ በዓልና የመንፈሳዊ ባዛር ጥሪ በአዲስ አበባ ሀገረ ስብከት በጎሮ ሰፈራ ወይናምባ ቅድስት ማርያምና መጥመቀ መልኮት ቅዱስ ዮሐንስ ቤተክርስቲያን የእናታችን የቅድስት ድንግል ማርያም የደብረ ምጥማቅ ክብረ በዓሏ ግንቦት 21 ቀን 2017 ዓ.ም ተመረጠ ባማረና በደመቀ ሁኔታ ይከበራል። ከዚሁ ጋራ ተያይዞ ከግንቦት 20 ጀምሮ እስከ ግንቦት 25 ድረስ ለአምስት ቀናት የሚቆይ መንፈሳዊ ባዛር በዚሁ ደብር ተዘጋጅቷል። ባዛሩ የተዘጋጀበት ታላቅ ምክንያት የእመቤታችን የቅድስት ድንግል ማርያም ቦታ ከ10 ሚሊዮን 500 ሺህ ብር በላይ በአዲስ አበባ ከተማ አስተዳደር ስለተወሰነ፣ ለባለ ይዞታዎች እንድንከፍል እምንከፍለው ስለሌለን ሁላችሁም በዚህ መንፈሳዊ ባዛር ላይ ታላቅ በረከት እንድታገኙ በቅድስት ድንግል ማርያም ስም እናሳስባለን። ከ2000 ካሬ በላይ ለቤተ ክርስቲያኑ የተሰጠውን ቦታ ካሳ በመክፈል ወደ ቤተ ክርስቲያኑ ይዞታ ለመመለስ የምእመናን እገዛ እጅጉን ያስፈልጋል። ከግንቦት 20 እስከ 25 2017 ዓመተ ምሕረት በባዛሩ ላይ በመገኘት እንዲሁም በአገር ውስጥም ሆነ ከአገር ውጭ ያላችሁ ኦርቶዶክሳውያን ከታች ባለው የደብሩ የባንክ ሂሳብ ቁጥር የአቅማችሁን አስተዋጽኦ እንድታደርጉ ደብሩ ጥሪውን ያስተላልፋል። የኢትዮጵያ ንግድ ባንክ የባንክ ሂሳብ ቁጥር 1415191137 ጎሮ ሰፈራ ወይናምባ ቅድስት ማርያም ቤተ ክርስቲያን ብላችሁ ማስገባት ትችላላችሁ። ለበለጠ መረጃ 0913124661፣ 0912131320 ብላችሁ መደወል ትችላላችሁ። መላው ኦርቶዶክሳውያን ምእመናን ሊያግዙን ሊተባበሩን በቤተ ክርስቲያኒቱ አካውንት በማስገባት እንዲሁም በባዛሩ ደግሞ በመሳተፍ ሊያግዙን ስለሚገባ ይህ ባዛር ተዘጋጅቷል። ሁላችሁም የእመቤታችን ወዳጆች የእግዚአብሔር ልጆች ሁላችሁም እንድትሳተፉ ጥሪያችንን በእግዚአብሔር ስም እናስተላልፋለን። በውጭና በሀገር ቤት ያሉ ሁሉ እየመጡ በታምረኛው ጸበሉ እየተፈወሱ ስለሆነ በሀገር ውስጥም በሀገር ቤትም ያላችሁ ምእመናን ወደዚህ ቦታ በመምጣት የበረከቱ ተሳታፊና ብዙ ሕሙማን እየተፈወሱ ስለሆነ መጥታችሁ ይህንን በረከት እንድታገኙና የእናታችን የድንግል ማርያምም ዓመታዊ ክብረ በዓል ፊታችን ግንቦት ሃያ ጀምሮ ስለተዘጋጀ በዚህ በዓል ላይ ተገኝታችሁ የበረከቱ ተሳታፊ እንድትሆኑ በእግዚአብሔር ስም ጥሪያችንን እናስተላልፋለን። አድራሻ ጎሮ አደባባይ ወደ ለሚ ኢንዱስትሪ መሄጃ አስፋልት ዳር ትገኛለች። ወይናምባ ቅድስት ማርያም ቤተ ክርስቲያን